ብሩኬም እንዳለው አደረገው። ፍቅረኛ ይዞ መጣ። ጉድበል ዘንድሮ አለ። ጉድበል ድራማው እንደቀጠለ ነው። ምዕራፍ አንድ ምዕራፍ አንድ ሌል ነው እንግዲህ። ብሩኬም፣ አሰላሙ አለይኩም ወረሐመቱላሂ ወበረካቱ። ውድና የተከበራቸው የቻናል ቤተሰቦች እንዴት ናቸው? ደህና ናቸው? ደህና ነኝ አልሐምዱሊላህ። በአዲስ ቪዲዮ መጥቻለሁ። እንግዲህ ብሩኬ ሀይሚ ናት? አይደለችም፣ ሌላ ናት። በእርግጥ ሌላ ናት፣ ሌላ ናት። ድራማው እንደቀጠለ ነው። ውዶች አትደናገጡ፣ አትደንግጡ። ድራማ ነው፣ ፕራንክ ነው። እንግዲህ ሌላ ሴት ይዞ መጥተዋል። ዛሬ ማታ ማንም እንዳይቀር ብሏል። እንግዲህ ማንም እንዳትቀሩ፣ ማንም እንዳትቀሩ፣ ሀይሚዬ እንኳን እንዳትቀሪ፣ አንቺ ራስሽ እንዳትቀሪ ማለት ነው። ምን አለ ልደቷ እየተባለ እንግዲህ ትላንት ደግሞ ሰላም እየወረደ ነው ብለን ስንጨፍር እና ስናጨበጭብ ነበር። ሰላም ናቸው፣ አሁንም ሰላም ናቸው። ትንሽ ይህም ፕራንክ ራሱ ከልደቷ በኋላ ብታረግ ያው ልደት ማክበር እንግዲህ በሙስሊም በሽሪያ አይፈቀድም፣ በክርስቲያን ግን ያከብራሉ። እነሱ በደንብ ስለሚያከብሩ ካከበርክላት በኋላ እንኳን ብታመጣ ጥሩ ነበር። በአይነኝ እንግዲህ እኔ እስከ መጣ ድረስ ደግሞ እንግዲህ ምንም ማድረግ አይቻልም። እንቀበላለን፣ እናያለን፣ እንመለከታለን ማለት ነው። ብሩክ የኛ ወንድም ሀይሚዬም እንግዲህ ፉክክሩ ቀጥለዋል። ፉክክሩ እንደቀጠለ ነው። ይሄ ሁሉ የሚያመጣ ፍቅር እኮ ነው። ፍቅር ስላላቸው እኮ ነው፣ ስለሚዋደዱ በእልክ የፈለጉትን ነገር እርስ በእርስ ለማናደድ የማያረጉት ጥረት የለም ግን ፍቅር መሀላቸው ስላለ ነው። እንግዲህ ብሩኬና ሀይሚ መቼም አይለያዩም የምትሉ እንግዲህ የዛሬ ቪዲዮ በላይክ በላይክ በላይክ በላይክ ካሳዩኝ እና፣ ውዶቼ እኔ አሁን ገና ነው ስራ ላይ ነበርኩ። ዩቱብ ስገባ አረ ጉድ! ማንም እንዳይቀር ብሏል። ብሩኬ ፎቶ ገረመኝ። ሀይሚ ናት ብል ሀይሚ አትመስለኝም፣ ብል አይደለችም። እና እንግዲህ አዲስ ምዕራፍ ተጀምሯል አልኩ። እንግዲህ ያው አዲስ ነው አዲስ ነው ፕራንክ ነው ፕራንክ ነው ህይወት ይቀጥላል። እኔም የራሴን ህይወት እኖራለሁ ብለዋል። እንግዲህ ያው እንደ ድራማው ማለት ነው። እንደ ድራማው ማውራት ያለብን እንጂ እነሱ ሰላም ናቸው ውዶቼ። እንደ ድራማው ህይወት ይቀጥላል። እውነቱን ነው። ህይወት ይቀጥላል ይዞ መጥተዋል። እንግዲህ ሀይሚዬ፣ አይዞሽ እንበላት። አይዞሽ፣ አይዞሽ፣ አይዞሽ እናንተ የሚያጨቃጭቃችሁ ፍቅር ነው። ያው ፍቅር ስላለን በማላችሁ አሁንም እንዲ ሆነ እንዲ ያለ እንዲ የተደረገ ነገር ፍቅር ነው እንግዲህ፣ ፍቅር ነው። እሱም ሊያናድሽ ነው እንግዲህ፣ ፕራንክ ይዞ የመጣ ዛሬ የበቀደመዋን እልክ ሊወጣ ነው ከዳኒ ጋር። ዳኒ እንደዛ አይነት ሰፕራይዝ ስላደረገሽ እሱም እልኩን ሊወጣ ነው እንግዲህ። ቻዩ ቻዩን በላ ታይምዬን። እስቲ እናያለን ዛሬ አዲስ ነገር ተብለዋል። ሰፕራይዝ ሆነ ዝም ብሎ ፎቶ ሆነ እንግዲህ ቪዲዮን ስድስት ሰዓት ሲሞላ ለማየት ያብቀን ትዕግስት ይኑራችሁና በትዕግስት ጠብቆ ውዶቼ፣ ስድብ ምናምን እንዳትሳደቡ። ክፉ አትሆኑ፣ ክፉ ካፋችሁ አይወጣ። እነዚህ ልጆች ነገ ዞሮ ዞሮ ዞሮ ዞሮ አንድ ናቸው፣ ካፋችሁ ክፉ እንዳይወጣ። የማዳም ቀሞች ዬ ህይወታችሁን ኑሩ፣ ስራችሁን ስሩ፣ ውደዷቸው፣ አድንቋቸው። ኦዲየንሳቸው ናችሁ፣ ችግር የለው፣ መብታችሁ ነው። ግን ክፉ ካፋችሁ አታውጡ። ህጻናቶች የላችሁም ልጆች ትናንት ቲክቶክ ላይ ሲናገሩ ነበር። ብሩኬ ና ሀይሚ ከሁላችንም ታናሾች ናቸው፣ ትናንሽ ናቸው፣ እኛ የእነሱ ታላቅ እንሆናለን ስትል ነበር አንድ እህታችን ማለት ነው። ለዚህ ቆም ብላችሁ አስቡ። በማላቸው ገብታችሁ ሀይሚ ጋር እየሄዳችሁ የሚያስጠላ ስድብ ኮሜንት አትጻፉ፣ ብሩኬ ጋር እየሄዳችሁ የሚያስጠላ ስድብ ኮሜንት አትጻፉ እላችኋለሁ ውዶቼ። ስራ ነው እንግዲህ ፕራንክ ነው። ዩቱበር እኮ ይሄ ነው። ዩቱበር ቲክቶክ ላይ ውጭ የምትሉት እንደው ዩቱብ ከፍታችሁ ስለ ዩቱብ ሁኔታውን ብታውቁና ብትለምዱ ጥሩ ነው። ዩቱብ እንዲህ ነው። እኛ ገና ፌመስ ስላልሆንን ነው። ፌመስ የሆኑት አዲስ አዲስ አዲስ አዲስ ፕራንክና አዲስ አጀንዳ የሚያስደነግጥ፣ የሚያሳዘን፣ የሚያስለቀስ፣ የሚያጣላ ነገር ነው እያዙ የሚመጡት። በሃይሜ ና በብሩኬ ብቻ አይደለም። በአብሮሽ በሩታ በሮታ ብቻ አይደለም። ዩቱበሮች ብቻ አይደሉም። የት የአለም ዩቱበሮች ለምን አረብ የአረብ አይሆንም። ሁሉም ነው ፕራንክ የሚሰራ ሁሉም ነው ቪዲዮ የሚሰራ ሁሉም ነው በፍቅረኛ ወ በሚስት ሆነ አስደንጋጭ ነገር የሚሰራ እንደዚህ ካልሆነ ቪዲዮ አይታይም። ሚዲያ ለምን ሚዲያ ተባለ? እና መልመድ አለባችሁ የዩቱብን ህግ መልመድ አለባችሁ የዩቱብን ስራ መልመድ አለባችሁ። ዝም በላችሁ ቲክቶክ ላይ ቁጭ ብላችሁ ዝም በላችሁ፣ አትናደዱ፣ እራሳችሁን አትግዱ። ወደ ዩቱብ ኑና ይዩ፣ ክፈቱና ስሩ። እና ዩቱብ አመሉ ነው እናንተ እንትና አትበሉላችኋለው ፕራንክ እንደሆነ ማለት ነው። እነዚህ ሌሎች ተለያዩ አደለም። ብሩኬ እሷን ጠልቷት እሷን ጎርቷት አደለም። ሃይሚ ብሩኬን ጠልታ እሱን ጎርታ አደለም። እሱ እንዲነካ አትፈልግም። ብሩኬ ሀይሚ እንድትነካ አይፈልግም። ትላንት እንዳያቸው ቪዲዮ አትስደባት ብሎ ተናግረዋል። ሀይሚን አትንኩብኝ ብለዋል። እቺ ልጅ ቢጠላትና እውነተኛ ፍቅር ፍቅረኛ ዛሬ ይዘው የሚመጣ ብሩኬ ትላንት እንደዛ አይልም ነበር። ለዚህ ውዶች ተረጋጉ። ማይሆን ነገር አትናገሩ። እራሳችሁን ጠብቁ እላችኋለሁ እንግዲህ ለቤት አዲስ ሆናችሁ ሰብስክራይብ አድርጉ፣ ነባር የነበራችሁ ሼር፣ ላይክ፣ ኮሜንት በማድረግ አበረታቱኝ። ውድ የሀገር ልጆች ላቸዋለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወረህመቱላሂ በረካቱህ።